ወልድ ስለ ሁላችን ሰው ሆኖ ከዛ ደግሞ ህግጋቱን ሙሉ ፈጽሞ ሞተልን፣ ተነሳልን፣ በአባቱ የተቀመጠልን መንፈስ ቅዱስ በወልድ የተሰራውን የማዳን ስራ ጸጋ በምንቀበልበት ምስጢራት ውስጥ ለእኛ ያንን ጸጋ ይሰጣል። መንፈስ ቅዱስ ደግሞ ስለዚህ ለአማኞች ይህን ሁሉ እያደለ መንፈስ ቅዱስ ለሚያምኑ ሁሉ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ እየሰጠ ደግሞ ድህነትን እንድናገኝ ያደርገናል። ስለዚህ ሄዳ ነው በአብ መንፈስ ቅዱስ ነው ሰው ግን ጥምቀት ውስጥ የሚሰጠውን ይህንን ታላቅ የሆነ ጸጋ ካለ የሰማችን ወገዝ ሰው ጥምቀት ውስጥ የሚሰጠውን ይህንን ትልቅ የእግዚአብሔር የማዳኑን ስራ ካደ ከካደ መዳንን አያገኝም። ስለዛ ጴንጤ ወንድም እህቶቼ ይህንን ትክዳ አላችሁ አይደል? በጥምቀት ውስጥ የሚገኘውን የእግዚአብሔርን ጸጋ ጴንጤዎች ብቻ አይደላችሁም። ባይዚ አይ እኛ ጥንታውያንን ምናምን የምትሉ በሪፎርመር ቴዎሎጂ ውስጥ ያላችሁ ከነ ዝዌ እንግዲህ የምትመዘዙ ሪፎርመር ቴዎሎጂ ባይዚ የሚመዘዘው ከዝቤንግሊ ነው አይደል አው ነው። ሪፎርምር ቴዎሎጂ በነ ጆን ካልቪን እየጠነከረ ሄደ። የሚመዘዘው ግን ከዚ እንግሊ ነው ዚህ እንግሊ ነው። የሪፎርምር ቴዎሎጂ ሄድ ሰው በእነሱ በኩል የሚመዘዘው የሚስጥራት ትምህርት እንግዳ የሆነ ታሪካዊ ክርስትና የማያውቀው ብቅ ያለ እንግዳ የሆነ ትምህርት ነው። በእነዚህ እንግሊ የተጀመረው የሚስጥራት ትምህርት ለምሳሌ ጥምቀት ትምህርት የጥምቀት ትምህርት ኢኒሻሊ የእግዚአብሔር ጸጋ ለኃጢአተኛው የሚፈሰው በጥምቀት ውስጥ ነው፣ አለቅ እግዚአብሔር ይህንን ያደርጋል፣ የእግዚአብሔር ስራ ነው። ይህን ሁሉ ክዶ የተነሳ እምነት አለ በዛ ውስጥ፣ እናንተ ራሳችሁን በሪፎርመር ቴዎሎጂ ውስጥ የሚያላችሁ ሰዎች ማለት ነው። ስፔሻሊ ደግሞ አሁን እኛ ሀገር አብዛኛው ጴንጤ ስለሆነ ዛሬ ጴንጤ ላይ ነው ስፔሲፊክ ይር ያለሁት፣ ሰው ጴንጤዎች፣ ጴንጤዎች ዛሬ ስፔሲፊክሊ እናንተ ላይ ስለሆነ ያለሁት ጥምቀት አያድንም ስለምትሉ የእግዚአብሔርን በጥምቀት ውስጥ ያለውን የእግዚአብሔርን ያንን የማዳን ስራ ሳታገኙ ትቀራላችሁ። ስለዚ አትድም፣ አይዳንም፣ አይቻልም። ለዛ ነው በነገራችን ላይ ቤተ ክርስቲያናችን በዓለም አቀፍ ጉባኤ ላይ ሳይቀር ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያለችው። የኃጢአት ስሬት በጥምቀት ውስጥ አለ። በአንዲት ጥምቀት እናምናለን። ጥምቀት አንዲት ናት። ቤተክርስቲያን ውስጥ የምትሰጥናት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይህንን ጴንጤው እንዳለክዶታል። የኃጢአት ስርየት የሚያሰጥ አይደለም ጥምቀት ይላል። ስለዚ ከጸጋው ተለይታችሁ ወደቃችሁ። ጸጋ ጸጋ እያላችሁ ከጸጋው ተለይታችሁ ወደቃችሁ። ብቻዬን የማውራ እንዳይመስላችሁ ክርስቲያን ወንድመቶች፣ ፕሮቴስታንት ወንድመቶችም ው ከእናንተው ከጴንጤ ወንድመቶች እዚህ ጋር አስገባለሁ። ከጴንጤ ወንድሞች በተለይ የቴዎሎጂ መምህራን ካሉ አስገባለሁ። ከሌሉም ችግር የለውም ያሉትን እናስገባለን። ሐዋርያ ወንጌላዊ ምናምን የሚባሉት የፈለገው ጴንጤ ይምጣ እናስገባለን ለመግባት ግን ያብቃቸው እሺ ሰው ጴንጤ ከማልሆንበት ምክንያት አንዱ ይሄ ነው አንደኛ መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ በግልጽ ያስቀምጣል አንደኛ ኢየሱስ ያመነ የተጠመቀም ይድናል ብሎ በግልጽ ነው ያስቀምጠው ያላመነ ይፈረድበታል ይላል ያልተጠመቀም እኮ አይልም ይላል አንዳንድ ሰው አዎ ያላመነ ይፈረድበታል ይላል ያልተጠመቀ ብሎ ግን አልጨመርም ለምን ገና ከጅምሩ የሚጠመቀው ምን ካደረገ ነው? ካመነ ነው። ወንጌል ተነግሮ አለ እንደዛ የሚለው ከላይ ከቁጥር 15 ጀምራችሁ ስትመለከቱ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይልና ወንጌልን ለፍጥረት ሁሉ ስበኩ ይሰብካሉ። ከዛ ይሰሙ የለ ሰዎቹ፣ የሚሰበኩት ይሰሙና ያመነ የተጠመቀም ይድናል። ሰምቶ ያመነ የተጠመቀ እምነት ከመስማት ስለሆነ ያመነ የተጠመቀ ይድናል። እሺ ያላመነስ፣ ወንጌሉን ሰምቶ ኖ አላምንም ካለ ይፈረድበታል። ለምን አላምንም ስላለ ወደ ጥምቀት ስለማይመጣ የእግዚአብሔር የማዳን ስራው የሚሰጥበት ያ ታላቁ የእግዚአብሔር ጸጋን መቀበያ ወደሆነ ጥምቀት አልሄድም ስላለ፣ ምክንያቱም አላምንም አላ። ካላመነ ወደ ጥምቀት አይሄድም። ስለዛ ያላመነ ግን ይፈረድበታል ሲል ያልተጠመቀም ብሎ ባይጨምር ምንም ችግር የለውም። ካላመነ ገና ከጅምሩ ምን ስለማይል ስለማይጠመቅ ስለማይጠመቅ። ስለዚህ ጌታ ስጥ ግን ምን አለ? ከላይ ያመነ የተጠመቀም ይድናል አለቀ ሚድ ነው ያመነ የተጠመቀም ስለዚ ጥምቀት ለምንድን ነው ለድህነት በሌላ ስፍራም በዚህ በማቴዎስ ወንጌል ምራፍ 28 ቁጥር 19 ላይ እንግዲህ ሄዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓችኋል የማን ደቀ መዛሙርት የኢየሱስ የኢየሱስ ደቀ መዛሙርት ማድረግ ማለት ክርስቲያን ማድረግ ማለት ነው ክርስቲያን ተብሎ የተጠሩት ባይዜ ደቀ መዛሙርቱ ናቸው በዋር ስራ ምራፍ 11 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉት እነማን ናቸው ይላል ደቀ መዛሙርቶም ሰው ደቀ መዛሙርቱ የጌታችን ደቀ መዛሙርቱ ማለት ነው፣ የክርስቶስ መሆን ማለት ነው። እንግዲህ ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቱ አድርጓቸው ሲል ማንን ያለው? ክርስቲያኖችን ሁሉ እያጠመቃችሁ ነው ያለው ወይስ አህዛብን? አህዛብን፣ ህዝቡን ሁሉ በአለም ላይ ያለውን ክርስቲያኖችን አይደለም የሚለው። ባይዚ ክርስቲያኖችን እያጠመቃችሁ ደቀ መዛሙርት አድርጎ አይደለም፣ አህዛብን ነው። ይህንን ማወቅ ለምን ይጠቅማል? ጆሯችሁን ስጥ፣ እዚህ ጋር በደንብ አድርጓችሁ ጆሯችሁን ስጡኝ፣ ክርስቲያኖች የእናንተ ጌታ ኢየሱስ ምን ብሎ ተናገረ? እንግዲህ ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጎ እያጠመቃችሁ ማንን? አህዛብን ወይስ ክርስቲያኖችን? አህዛብን፣ ገና ያልዳኑ ሰዎችን ህዝቦችን፣ ህዝቦች እንደማለት ነው። እስቲል ግን ምንድነው ሂዱ አጥምቁ፣ አስተምሩ የሚል በኋላ ላይ ስለሚመጣ ገና ትምህርት ያላገኙትን እነዛን ሰዎች ማለት ነው። ስለዚያ ወደ ድህነት ያልመጡትን ሰዎች እነሱን እያጠመቃችሁ ደቀ መዛሙርት አድርጓቸው። ክርስቲያኖችን እያጠመቃችሁ አይደለ የሚለው። ፕሮቴስታንቶች ግን የሚጠመቁት ክርስቲያኖች ናቸው ነው የሚሉት። ክርስቲያን ሰውየው ክርስቲያን ከሆነ በኋላ ነው የሚጠመቀው። ለነሱ የክርስቶስ ወረዲ ከሆነ በኋላ ከዳነ በኋላ ይጠመቃል የሚሉት። እኔ አንድ ጥቅስ እንኳን ለማስረጃ የማያቀርቡለት ትምህርታቸው ነ አንድ ጥቅስ የሚቀራረብ እንኳን የማይጠቅሱለት ክህደታቸው። ምን ፍቅናቸው? ይሄ ምን ፍቅና ነው? ሊትራሊ የእግዚአብሔርን ጸጋ መቀበያ የሆነውን ጥምቀት መካድ፣ ይሄ ምን ፍቅና ነው አለ ነው። በጣም ይቅርታ አድርጉልኝ። ይሄ ምን ፍቅና ነው? እና ሰው ጌታ ኢየሱስ ምን አለ? አህዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ ይህን ያደርጓቸው። በአለም ያሉትን እንግዲህ ወደ አለም ሁሉ ሂዱ ወደ ዓለም ሁሉ ሂዱ አህዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ሰው የዓለም የሆኑትን የማን አድርጓቸው? የእኔ አድርጎ የዓለም የነበሩትን አሁን ደግሞ የእኔ አድርጓቸው፣ ደቀ መዛሙርት አድርጓቸው ሲል አስቀድሞ የዓለም የሆኑ በዓለም ውስጥ የነበሩ እነርሱን እያጠመቃችኋቸው የእኔ አድርጓቸው ነው። ሰው የኢየሱስ የሚሆነው በመጠመቅ ነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የእኔ አድርጓቸው ያለው። ሰው የጌታ የሱስ ሳይሆን መዳን ይችላል? የጌታ የሱስ ሳይሆን ሰው መዳን ይችላል? እስቲ እናንተን ልጠይቃችኋለሁ። ትምህርትስ፣ እየጠየኳችሁ ትመልሳላችሁ። እሺ፣ የመጀመሪያው ጥያቄ ሰው የኢየሱስ ሳይሆን መዳን ይችላል? የኢየሱስ ሳይሆን መዳን ይችላል? አይችልም። ሰው የኢየሱስ ሳይሆን መዳን አይችልም። የማይሆነውን እያሉ ነው። በፍጹም መዳን አይችልም። እሺ ይህንን ያዙና ሰው የኢየሱስ ሳይሆን መዳን አይችልም። ተመልከቱ። ደቀ መዛሙርት አድርጓቸው ማለት የእኔ አድርጓቸው ማለት ነው። በነገራችን ላይ ልክ እንዴት መሰላችሁ፣ ማንም በውኋ ላይ ሊከተለኝ የሚወድ መስቀሉን ተሸክሞ የማይከተለኝ ቢኖር ለእኔ ሊሆን ይቅርታል ለእኔ ሊሆን አይገባውም ይላል ከወንጌላት ማቴዎስ ኦር ማርቆስ ላይ ሶሪ፣ ማቴዎስ ወይም ሉቃስ ላይ አንደኛው ላይ ለእኔ ሊሆን አይገባውም ይላል። አንደኛው ወንጌል ላይ ደግሞ ደቀ መዝሙሬ ሊሆን አይገባውም ይላል። ደቀ መዝሙሬ ማለት የእኔ እንደማለት ነው። ከዚህ ክፍል አንጻር ማለት ነው። ምክንያቱም ወደ ዓለም ሁሉ ሂዱ ወንጌል ምንድነው፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ስለሚል አሕዛብን እያጠመቃችሁ ደቀ መዝሙር አድርጉ ማለት የዓለም የሆኑትን የእኔ አድርጓቸው እንደማለት ማለት ነው። ስለዚህ አሁን ተመልከቱ፣ የኢየሱስ ሳትሆኑ መዳን ማትችሉ ከሆነ እንዳላችሁትም የኢየሱስ ሳትሆኑ መዳን ማትችሉ ከሆነ የኢየሱስ የምትሆኑት ደግሞ በምንድነው? አለ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የምትሆኑት በምንድ ነው? እምነቱ እንዳለ ሆኖ በምንድ ነው የኢየሱስ የምትሆኑት? የኢየሱስ የምትሆኑት በምንድን ነው አለ። በምንድ ነው? ደቀ መዛሙርት አድርጓቸው ያለው ምን እያደረጋችሁ ነው ያለው? ስ በጥምቀት የኢየሱስ የምትሆኑት በምንድነው? በጥምቀት ትክክል። እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የሚሆኑት ደግሞ በጥምቀት ነው። ተመልከቱ፣ የኢየሱስ ሳይሆኑ መዳን አይችሉም። አንድ የኢየሱስ ሳይሆኑ መዳን አይችሉም። ሁለተኛ የኢየሱስ የሚሆኑት ደግሞ በጥምቀት ነው። ስለዚህ ጥምቀት ለምንድን ነው? የኢየሱስ ሳይሆኑ መዳን የማይችሉ ከሆነ የኢየሱስ የሚሆኑት ደግሞ በጥምቀት ከሆነ ጥምቀት ለምንድን ነው ማለት ነው? ለድህነት ነው ወይስ አይደለም? ለድህነት ነው አይደለም ለደህነት ነው አይደለም ጥምቀት ከዚህ አንጻር ነው እሺ ይህ ብቻ መስሏችሁ ነው አንድ ደግሞ ጥቅስ ልስጣችሁ እና በቃ እንጨርሳለን ለመዳን ትክክል እየተረዳችሁት ነው ብዬ ተስፋ አደርጋለሁ ይቀላል ነው በጣም ብዙ ጊዜ አውርተነዋል እሺ አሁንም ደግሞ ጆራችሁን ስጡኝ ዮሐንስ ወንጌል ምዕራፍ ሶስት ቁጥር አምስት ላይ ጌታ ኢየሱስ እንደዚህ ያለ ለኒቆዲሞስ ነው። ከላይ ቁጥር ሶስት ላይ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ማለት ሰው ዳግመኛ ካልተወለደ በቀር ከላይ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ጌታ ኢየሱስ ለኒቆዲሞስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ ኒቆዲሞስ ያኔ ግራ ገባው። ዳግመኛ ካልተወለደ ኒቆዲሞስ ሸምገል ያለ፣ ቆይ አንዴ ነው ላጥፋላችሁና እችን አንዴ ስሙ እሺ። አሀ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም አለ ጌታ ኢየሱስ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ሲል ኒቆዲሞስ ሸምገል ያለ ሰው ነው። ሸምግዬ ያው ድጋሜ ተወለደ፣ አረ እንዴት ይመጣዋል? አሁን ኒቆዲሞስ እንደዛ ነው እያለ ያለ ሸምግያሉ የእግዚአብሔር መንግስት ደግሞ ለማየት ደግሞ ድጋሚ ተወለድ እየተባልኩ ነው። አረ እኔ ጨነቀኝ ነው እያለ ያለው ኒቆዲሞስ። ምን አለ ጌታችን ኢየሱስን ምን ነበር ያለው? ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማኅፀን ሊገባ ይችላል ወይ? ይችላል? አይችልም። ሁለተኛው ልደት ግን እንደ መጀመሪያው ልደት ስጋዊ ልደት አይደለም። ስለዚህ ጌታችን ኢየሱስ እንዴት ነው የምትወለደው አለው። ከማህፀን ትወለዳለህ አለ ዮሐንስ ወንጌል ምዕራፍ ሦስት ቁጥር አምስት ላይ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለ። የመጀመሪያው ልደት አዎ ከማህፀን ሊሆን ይችላል። ኒቆዲሞስ ሁለተኛ ወገን ከማህፀን አይደለም፣ ከምንድን ነው? ከውሃና መንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት

አረ እብለክሙ እላለሁ እብለክሙ ለብዙ ሲሆኑ፣ እውነት እውነት እላችኋለሁ አማን አማን እብለክሙ ካለ ለብዙ ሲሆኑ፣ ለአንድ ሲሆን አማን አማን እብለከ። አነሳሁት ቢቀርብኝ ቢቀርብኝዝ ጋይዝ ቢቀርብኝዝ፣ እሺ ኤኒዌይስ፣ ካልኩት በኋላ ትልካለ አንተ ወገኝ፣ እሺ እውነት እውነት እውነት እውነት እልሀለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኒቆዲሞስ ከምን መሰለው? ከማህፀን ዳግመኛ ወደ እናቱ ማህፀን ተመልሼ ሊገባ ይገባል? ከዛን ከማህፀን ሊወለድ ማለት ነው። ጌታስ ምን አለ? ከማህፀን አይደለም? ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከውሃና መንፈስ ካልተወለደ በቀር። ስለዚህ አሁን ከውሃና መንፈስ ዳግመኛ መወለድ ምንድን ነው? ጥምቀት ነው። አለቀ። ውሃ እያለ ነው። ከዛን ይኸው ውሃ ይላል። መቼስ ውሃ ካለ እንግዲህ ከጥምቀት ውጭ ሌላ ምን ሊሆን አይችልም። አንድ ጊዜ አንድ ፕሮቴስታንት ጴንጤ ወንድማችን ውሃ ይላል ታዲያ፣ ምን ጥምቀት ካሉ፣ ታዲያ ምንድን ነው ብለን ስናሳየው እንዲህ በመጠጣት ቢሆንስ ብሎናል። የሩቅ ጊዜ ትውስታችን የቅርብ አይደለም። እኔ ፈኒ ነው በጣም ሰው። እኔ የእግዚአብሔርን ቃል ለመካድ የማይደርስበት ርቀት የለም። በቃ አንዳንድ ሰው ውሃ ብሎ በግልጽ ሲያስቀምጥባቸው ምን ይላሉ? ጥምቀት ባይሆን በመጠጣት ቢሆንስ። እነዚህ ሰዎች ቀጥትን ጆሮ ከሰጣችኋቸው በዝናብ ቢሆንስ፣ በዝናብ በልክ ቢሆንስ፣ ጥምቀት ባይሆንስ ይሏል። በዝናብ በልክ ቢሆንስ እንደ እንዲህ በጣም አደገኛ በጣም አስቸጋሪ እኮ ነው። ከዛ ግን እዛው መለስ ነው በምን መልኩ ነበር የመለሰው? ትዝ ይላችሁ ከሆነ ዝቅ ብሎ እዚያው ጋርም ስለ ጥምቀት ያወራል። ከታች ዝቅ ብሎ ጋርም ይወጣ ነው ተባለ ወጣና ነበር ሞት እዚህ ለኛ ነው ምን አጋጣሚ ባለፈው መቶ ሊሳይ ነበር እና ምንድ ነው በአጭሩ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ተናገረ ጌታ ኢየሱስ። ሰው ይህንን ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ ሐዋርያትም ተክተው ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው፣ ጠቅላላ አባቶች ከነሰማዕቱ ዮስተን ጀምሮ ሁሉም አረይ ጥምቀት ነው ነው የሚሉ ስለ ጥምቀት ሲያስረዱ ነው ይህንን ጥቅስ የሚሰጡት። ታዲያ አስቡት እናንተ በጌታ የዩሰራ አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት እስከሰጡ አሁን አንድ ጴንጤ ብድግ ብሎ መቶ አየት እንደ ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች አረ እንደዚህ ነው እያሉ እንዴት አድርገን እንደ ይሄ በጣም ድፍረት እኮ ነው። ባይዚ እዚ ወይ ባይዘ ልክ ሲነሳ ማለት ነው ኦሬች ወይ እንግዲህ ይሄ ይህንን የጴንጤ ትምህርት የጀመረ ሰውዬ ማለት ነው፣ ጥምቀት ለድነት እንዳልሆነ ያስተማረ ሰውዬ አንድ ጽሑፍ አለው ሆን ባፕቲዝም ማለት ነው። በእንተ ጥምቀት የተሰኘው ጽሁፍ አለው፣ መጽሐፍ አለው። እዛ ጽሑፉ ላይ ሲጀምር ራሱ መምሎ ቢጀምር ጥሩ ነው። ከዚህ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ተዛዝተዋል ማአድሚት አርጎ ነው የሚጀምረው። ከሱ በፊት የነበሩ አባቶች ሁሉ ከዚህ ወንግሊ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለው እንደሚያምኑ አድሚት አርጎ አምኑ ይጀምርና ሁሉም ተዛዝተዋል። አ እኔ ተክልኝ ዚህ ወንግሊ አረበ ቅዱስ ሚካኤል እኔ እኔ እንደዚህ ወንጌል አይነት እኔ በስመ አብ እኔ የአእምሮ ህመምተኛ ሰው እኔ፣ በጣም ይቅርታ አድርጉልኝ ክርስቶስን እንዴት ነው ሰው በምን አይነት ድፍረት ነው ለሺህ አምስት መቶ ዘመን ሙሉ ክርስትና ውስጥ የነበረው ትምህርት ስህተት ሆኖ እኔ ሊተክል ብሎ በምን አይነት ድፍረት ነው የሚመጣው? ማለት እሱ በተነሳበት ሰዓት ከእሱ ትንሽ ቀደም ብሎ ማርቲን ሉተር ጀርመን ላይ ተነስቶ ነበረ አይደል ለማደስ በዛው ሰዓት ነበረ። ብለ ነገራችን ለማርቲን ሉተር ማርቲን ሉተር ጀርመን ላይ የካቶሊክ ቤተክርስቲያን ለማደስ ተነስቶ እንኳን አረ ጥምቀት ለድህነት ነው ብሎ ያስተማሩ ይህ መጽሐፍ ቅዱስ ላይ በግልጽ አባቶች ላይ በግልጽ ዶክተር ማርቲን ሉተር የፕሮቴስታንቲዝም አባት የነበር እሱ ራሱ ጥምቀት አረ ለድህነት ነው ነው ያለ። እንደዚህ ነው ያለው። በዚህ ትሆኑ እኔ ያው በር አረ ለድህነት ነው ኦኬ ነው እሱ ላልሰማሁት እንድትሆኑ ግን ቆይ ቃል በቃል ምን እንዳለ ልንገራችሁ። እስቲ አስቡት ዘወንግሊን ዝብንግሊ ምን አይነት ምን አይነት አስተሳሰብ ቢኖረው ነው እንዶ በጌታ ድንገት ተነስቶ ያውም አድሚት አድርጎ፣ አዎ ከእኔ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ግን ተሳስተዋል፣ ግን ተሳስተዋል። እሺ። ማርቲን ሉተር እንደዚህ ይላል። ስለ ጥምቀት ሲያወራ ጥምቀት ምንድን ነው ብሎ ይጠይቃል። ስሞል ካተኪዝም፣ ስሞል ካተኪዝም ላይ ጥምቀት ምንድን ነው ይልና ብሎ ይጠይቀና ሲመልስ እንዲህ ይላል። ጥምቀት ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ምንድነው ቀጠል ያደርግና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ብሎ ይጠይቅና ልክ ሲመልስ እንዲህ ይላል የኃጢአት ይቅርተን ያስገኛል፣ ጥምቀት ው ይህንን የሚለው አሁን አንድ የእርስቲያን አባት እንዳይመስላችሁ በጣም ክርስቲያናዊ ከመሆኑ የተነሳ አሁን የሚናገረው ነገር አረ ሰው የእርስቲያን አባት ነው እንደ ማን ነው ማን ነው ልትሉ ትችላላችሁ። ግን የፕሮቴስታንቶች የራሳቸው አባት ማርቲን ሉተር ነው። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር እምነት ብቻ የእምነት ብቻ ሻምፒዮን አደለ እምነት ብቻ የምትለዋ እሱ ነው። እንግዲህ በጣም እንደዚህ እንትን ያለው እና እምነት ብቻ የሚለው ማርቲን ሉተር ራሱ ጥምቀትን ግን ክዱ አይደለም፣ እንደ ሌሎቹ ሌሎቹ እምነት ብቻ ሲሉ ጥምቀትንም ጭምር አውጥተውት ነው። እምነት ብቻ ሲሉ ስራን ለይቶ ብቻ ሳይሆን ስራን ለይተን ምንናገርበት ክፍል አለ። ለምሳሌ ኛ ኢኒሽል ሰልቬሽን ላይ እምነት ብቻ ሲል አንድ ጴንጤ ስራን ብቻ አይደለም፣ ጥምቀትን ምኑንም ሁሉ በቃ እንዳለ ነጥሎ ዝም ብሎ አንጠልጥሎ ነው እምነትን። ሉተር ግን እምነት ብቻ ሲል ጥምቀትን አልነጠለም። እና ምን አይነት ጥቅምን ያስገኛል ለሚለው ሲመልስ ምን አለ? የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ጥምቀት ማርቲን ሉተር እራሱ እንደዚህ ነው የሚያምኑ። ተጨማሪ ከላርጅ ካተኪዝሙ ላይ እንዲህ ይላል። ጥምቀት ሰብአዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። ምን እችላለሁ? ልመካበት እችላለሁ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይለን። መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል። ቁጥር አስር ላይ ደግሞ እንዲለን ቆይ እሺ፣ ብዙ እንትን እንዳልባቸው አንድ ብቻ ተጨማሪ ላይ ትቀስላችሁ ቁጥር አስራ አምስት ስለዚህ የእኛዎቹ አዳዲስ መናፍስት ይላል። አዳዲስ መናፍስት ብሎ የሚጠራቸው እዚህ ጋር ጥምቀት አያድንም የሚሉትን እነዚህ ዝዊንግሊ ነው። ጥምቀት አያድንም የሚሉትን ስለዚህ የኛዎቹ አዳዲስ መናፍስት፣ እኔ ቅድም ዝዊንግሊ ምን አይነት ሕመምተኛ ቢሆን ነው ብያችሁ ነበር አይደል? እንዳይገርማችሁ በሳቱ የተነሳ ሌላ ፕሮቴስታንት ራሱ አዳዲስ መናፍስት ከሚለው ውስጥ ነው የመደበው ዝዊንግሊ። አጋንንት ከሚለው ውስጥ ነበር ሲመደቡ የነበረው። አጋንንት ብሎ ነበር የሚሰድበው። በአጋንንት እንደሚመራ ነበር የሚያስበው ሉተር ምክንያቱም እንግዳ ትምህርት አንተ እንደ መጽሐፍ ቅዱስ ላይ በግልጽ ተጽፉ አባቶች ሁሉ በግልጽ አስተምረውበት፣ ጥምቀትም በጣም በግልጽ አባቶች ሁሉም ተስማምተው ካስተማሯቸው ትምህርቶች ውስጥ አንዱ ጥምቀት ነው። ከዛ በኋላ ሜዲቫል ፓሪር ላይም ጥምቀት ለድነት እንደሆነ ሁሉም ዌስተርንም የዌስተርንም አባቶች ተስማምተውበት፣ ዝም እንግዲህ ድንገት ብቅ ብሎ 16ኛው ክፍለ ዘመን አሁን ባለፈው ጥምቀት አያደንም አለ። ከዛ በኋላ ሉተር ምን አለ? የእኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔርን ቃልና ስርዓትን ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኛ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይላል። አኪልቶ አትዋሸን። ይህንን ማሚናገረው የርሳን አባት ነው ትሉኝ ይሆን? አይደለም፣ የፕሮቴስታንት አባት ማርቲን ሉተር ነው ይህን የሚናገረው። ምን አለ? የእኛዎቹ አዳዲስ መናፍስት ይሄ እግዚአብሔርን ቃል ምናምን ረስተው ከጉድጓድ የተቀደሙ ውሃ ብቻ እያሰቡ ምን ማለታቸው፣ እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው፣ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል፣ ነፍስ እንዴት ሊያድን ይችላል ማለት ነው። እያሉ መለፍለፋቸው ፍጹም ተንኮል እና ዲያብሎሳዊ የድፍረት ስድብ ነው። አዎ ስድብ ነው። ምን አይነት ስድብ ዲያብሎሳዊ የድፍረት ስድብ፣ ዲያብሎሳዊ የሆነ የድፍረት ስድብ ነው የሚሳደቡት። ስለዚህ ጴንቴዮን የደስተቀው ችቶ ይላል። ጥምቀት ያድናል ስትለው ችቶ ውሃ እኮ የችቶ ነው ችቶ እንዴት ያድናል ይላል። ይህንን ደግሞ ሉተርም ይለዋል። እንዲህ እያሉ መለፍለፋቸው ዲያብሎሳዊ የሆነ የድፍረት ስድብ ነው ይላቸዋል እና በጣም በጣም ነው የሚያስደንቀኝ ማርቲን ሉተር ራሱ የፕሮቴስታንቲዝም አባት በግልጽ ይህን አስተምሮ ነበር በሰዓቱ ወዲያውኑ ግን በሌላ ሳይድ ደግሞ እነዚህ እንግዲህ ተነስተው ጥምቀት አያድንም አሉ አሁን ላይ ላሉ ፕሮቴስታንቶች በሚያሳዝ ሁኔታ የደረሰው ለአብዛኞቹ ማለት ነው የዚህ እንግዲህ ትምህርት ነው የዚህ እንግዲህ ትምህርት ነው ለአብዛኞቹ የደረሰው አሁን ላይ የሆኛ ሀገር አብዛኛው ጴንጤ ነው እና ጥምቀት አያድንም ይላል ጥምቀት ያድናል የሚሉት መካነ ኢየሱሶችን ቢሆኑ እንግዲህ አሁን እዚህ ሚዲያ ላይ እየነገሩ እንዳሉት ከሆነ የዕለታች ወርድን ማረጋገጥ አለብን። ግን እንደሚሉን ከሆነ መካነ ኢየሱስ የምትባሏ ቤተክርስቲያን ምንም እንኳን የሉተራዊት ነኝ ብላ ብትናገርም ዝም ብላ የምታመቻ ምችና ከጴንጤዎች ጋር አንድ የሆነች ነበር። የተዛመረች ከሆነች ጴንጤዎች ላይ የምንጠይቅሆን እሷን የምንጠይቃታለን። የምር የምታምኝ ከሆነ ከጴንጤ ጋር አንድነት ሊኖርሽ አይችልም። ለምሳሌ መካነ ኢየሱስ ማለት ነው አይ ከአንድነን ካልሽ በራሽ ዱላ ትገረፍ ያለሽ በራሽ ዱላ ማለት በያሹ ይ የእምነት መግለጫች ማለት ነው። በምናይት የእምነት መግለጫ ለምሳሌ የኦግስበርጉም በርጉም ኮንፌሽን ያልተለወጠውን እሱን እንቀበላለን ይላሉ። የሆነ የኦግስበርግ በርግ የእምነት መግለጫ አለ። እሱን እንቀበላለን ይላሉ መካኒቶች። እዛ ላይ የእምነት አንድነት እንዲመጣ በምን ላይ መስማማት አለብን ይላል። የእምነት አንድነት እንዲመጣ የክርስቲያን አንድነት የቤተክርስቲያን አንድነት እንዲመጣ ሶሪ ምን ላይ መስማማት አለብን ይላል። አብያተ ክርስቲያናቱ ወንጌል አስተምሮ ምናምን ላይ እና ሚስጥራት ላይ ሚስጥራት ላይ እየተስማማ፣ ስለዛ የራስ የምትቀበለውን እየጣስክ ከሆነ ሄዳ አንድ ነኝ የምትለው የምርም፣ መካኒስ ዩኒቨርስቲ እንደዚህ የምትል ከሆነ ነው። እኔ ተላለች ብዬ አልደመደምኩም። እዚህ ያሉ ሚዲያ ላይ ያሉ ጴንጤዎች ግን እንደዛ እያሉ እየወሩ ነው። ከሆነ እነሱ ትክክል ከሆኑ ስለዛ፣ የራሷ ጅራፍ ራሷን መልሶ ይገርፋታል። በራሷ የእምነት መግለጫ ነው የምትገረፍበት ማለት ነው ያስብላል። ስለዚህ ይሄ በጣም መታየት ያለበት ጉዳይ ይመስለኛል ጉዳይ ይመስለኛል። ይህን ስራ ላጠራው ግን የመከነስን ነገር ታች ወርዶ ማጣራት ይጠይቃል። አጣርተን የሆነ ነገር ደግሞ እንላችኋለን።